እሬቻ የእሬቻ ባል ምንድን ነው? ለምንስ ይከበራል? የእሬቻ ባል በገዳ ስርዓት ጋር ጥብቅ ቁርኝነት ያለው ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። በኦሮሞ ባህል ማዕከል የታሪክ ተመራማሪ የሆኑት አቶ አለማየሁ ኃይሌ ከ16ኛው ክፍለ ዘመን በኋላ የክርስትና እና የእስልምና ሃይማኖቶች መስፋፋትን ተከትሎ የገዳ ስርዓትም ሆነ የእሬቻ ክብር ክብረ በዓል እየተቀዛቀዘ መጥቶ ነበር ይላሉ። በአሁኑ ወቅት ግን እሬቻ በዓል መከበር እየተጠናከረ ከኢትዮጵያ ባሻገር በተለያዩ የዓለም ክፍሎች ውስጥ የሚገኙ የኦሮሞ ብሔር አባላት በዓሉን በድምቀት ያከብራሉ። በዋናነት ግን በኢትዮጵያ ዋና ከተማዋ አዲስ አበባ ሆራ ፊንፊኔ፣ በቢሾፍቱ ደግ ከተማ ደግሞ የሆራ ሐርሰዴ ከመስቀል በዓል በኋላ ባሉት ቅዳሜና እሁድ ከፍተኛ ቁጥር ያለው ህዝብ በታደመበት በዓሉ ይከበራል። እሬቻ የምስጋና በዓል ነው። የኦሮሞ ህዝብ ምድር እና ሰማይን ለፈጠረው ፈጣሪው ዋቃ ምስጋናውን ለማድረስ የእሬቻ በዓልን ያከብራል ይላሉ የማህበረሰቡ ባህላዊ መሪዎች። የኦሮሞ ህዝብ ከዘመን ወደ ዘመን በሰላም ላሸጋገረው አምላክ ምስጋና የሚያቀርቡበት በዓል ነው እሬቻ። የኦሮሞ ታሪክ የኦሮሞ ታሪክ ምሁር ድሪባ ደምሴ እሬቻ ማለት ዋቃ ወይም ፈጣሪ የፈጠረውን ማመስገን ማለት ነው ይላሉ። ማህበራዊ ደረጃና የእድሜ ልዩነት ሳይፈጥር የኦሮሞ ህዝብ የእሬቻን በዓልን ለዘመናት በጋራ ሲያከብር ቆይቷል። እሬቻ የዘመን መለወጫ በዓልም ነው። የኦሮሞ ህዝብ ክረምቱ በማለፉ በእሬቻ ቀን ምስጋናውን ለፈጣሪ ያቀርባል። በክረምት ወራት ተራርቆ ሳይገናኝ የቆየ ዘመድ አዝማድ መስከረም ላይ ይገናኛል። በህዝቡ ክረምቱ ህዝቡ ክረምቱን በፈጣሪ ፍቃድ የሞላ ውሃ ጎድሎ ከዘመድ አዝማድ አገናኘን ብሎ ምስጋና ያቀርባል። ከጨለማ ወደ ብርሃን ላሸጋገረው አምላክ ምስጋና ያቀርባል። የአንትሮፖሎጂ ባለሙያው ዶክተር ገመቹ መገርሳ ክረምት ሌሊት ነው። ሌሊት ደግሞ ጨለማ ነው። ጨለማ ለአውሬ እንጂ ለሰው ልጅ አይሆንም። ጨለማው ሲነጋ ደግሞ ብርሃን ነው። ብርሃን ሲሆን ሀሳብ የለም ደስታ እንጂ መስከረም ጠባ ማለት ነው። ይህ በማለት የኦሮሞ ህዝብ ከክረምት መገባደድ በኋላ የእሬቻ ባህልን የሚያከብርበት ምክንያት ያስረዳሉ። የኦሮሞ ህዝብ የእሬቻ ባህልን ለማክበር ሲወጣ እንደ ሳር ወይም አበባ ያሉ እርጥብ ነገሮችን በእጁ ይዞ ይወጣል። ድሪባ ደምሴ የእሬቻ በዓልን ለማክበር የሚወጣው ታዳሚ እንደ ሳር ወይም አበባ ያለ እርጥብ ነገር በእጁ ይዞ እንደሆነ ይገልጻሉ። ፈጣሪያችን ወይ አንተ ያጸደግከው ነው አብቦ ፍሬ ያፈራው ለዚህም እናመሰግንሃለን በማለት እርጥብ ነገር ተይዞ ይወጣል ሲሉ የታሪክ ምሁሩ ይናገራሉ። እሬቻ የሰላምና የእርቅ ድሪባ በእሬቻ ባህል ላይ የኦሮሞ ህዝብ ለመላው የሰው ልጅ ሰላምና ደህንነትን ፈጣሪውን ዋቃን ይለምናል ያመሰግናል ይላሉ የአንትሮፖሎጂ ምሁሩ ዶክተር አለማየሁ የተጣላ ታርቆ ቂሙን ትቶ በነፃ ልቦና ፈጣሪ ንጹህ ወዳደረገው የውሃ አካል ይሄዳል እሬቻ ቀልብ የሚነጻበት ቦታ ነው ይላሉ መልካና ቱሉ የእሬቻ ባህል ሁለት ጊዜ ይከበራል። እነዚህም የክረምት ወራት እንዳበቃ የሚከበረው እሬቻ መልካ የውሃ አካል ዳርቻ የሚከበር ነው እና በአመቱ አጋማሽ ላይ የሚከበረው እሬቻ ቱሉ በተራራ ቦታ ናቸው። የታሪክ ባለሙያው እሬቻ መልካ የምስጋና በዓል ሲሆን፣ እሬቻ ቱሉ ደግሞ የኦሮሞስ ፈጣሪውም የሚለምንበት በዓል ነው ይላሉ። በበጋው የፀሐይ ሀሩር ሰው እና ከብት በሚቃጠልበት ጊዜ ዝናብ ወቅቱን ጠብቆ እንዲዘንብ የኦሮሞ ህዝብ ወደ ተራራ ወጥቶ ፈጣሪውን ይለምናል። ተራራ ላይ ተወጥቶ ሲለመን ፈጣሪው ቶሎ ይሰማል የሚል እምነት የሚል እምነት አለው ይላሉ። ይህ ተራራ የፈጠርክ ፈጣሪ ወቅቱን የሰላም አድርግልን፣ የሰላም ዝናብ አዝንብልን፣ ጎርፍን ያዝልን፣ የተዘራው ፍሬ እንዲፈራ እንለምናሃለን እያለ በእሬቻ ቱሉ ላይ ፈጣሪውን ይለምናል በማለት